ሁለት አይነት ስልምና አለ አይደል? አንደኛው የቁርአን ስልምና፣ ሁለተኛ ደግሞ መሻኢኮች የፈጠሩት ስልምና። ለምን ሰማህበት ለምን አየህበት ለምን አሰብክበት ብሎ አይደለም የሚጠይቀው። ተረጋጉ እንጂ በዲናችሁ አላህን ልታስተዋውቁት ልታስተምሩት ልትነግሩት ነው ስለ ስልምና። የቁርአኑ ስልምና ላይ አላህ ወለደ ተወለደ የሚል ነው የሚቀፋው። ምን ሃራም መሆን እንዳለበት ምን ሃላል መሆን እንዳለበት አላህን ልትነግሩት ነው። እንዲሁ አረጋጉት እንጂ አለ አላህ። የመሻኢኮች ስልምና ደግሞ በጣም የሚቀፋው የሚያስጠላው ነቢ ዓለይሂ ሰላቱ ወሰላም ተወለዱ መውሊድ እናክብር። ሙዚቃ በክላሲካል ከሆነ ሐራም ነው። ከአላህ በላይ ሽርክን እናወግዛለን፣ ከአላህ በላይ እስልምናን እናውቃለን፣ ከአላህ በላይ ለእስልምና እንቆራቆራለን። ተቸገረ። አሰላሙ ዓለይኩም ሰላም፣ ጥያቄ አለ። ወዓለይኩም ሰላም፣ እንዴት ናችሁ? ሐዲስ ላይ ጥያቄ ወ ላይ ነበረ ሱነን አቡ ዳውድ ላይ ኪታብ አልጠላቅ የሚለው ላይ ና ቁጥር 2228 2 ለት 28 ላይ እሱ ታባሩልኛ አላችሁ። አልገባኝም። ጥያቄ ምንድን ነው? ያው እሱን አቡ ዳውድ ቁጥር 22 28 ላይ ረሱላሂ ሰለላሁ ዐለይሂ ወሰለም አንዷን ሴት ባል የመታኝ ነው ብላ እሷ ጋር እሱ ጋር ሄደችና፣ ያን በመ ሄዳ እሱ ጋር በምትናገርበት ሰዓት ረሱላችን ባሏ እንዲፈታ ታዘዘና፣ እንዴት ነው ይሄ ነገር እስኪ ታብራሩልኝ፣ አላችሁ። ጥያቄውን ደግሞ አለ። ኦኬ አንዴ ቆይ አንዴ እ በባልና ሚስት መካከል አለመግባባት ሲኖር ችግሩ የማይፈታ ከሆነ ጠላቅ የጣላ ዘንድ በእስልምናችን አንድ ትምህርት አለ። ኦኬ እሱ ምንድን ነው ፍቺ በጣም የተጠላ ነገር ነው። ሊትራሊ ሀዲስ ላይ አለ አላህ ዘንድ እጅግ የተጠላ ነገር ቢኖር ፍቺ ነው ይባላል። አላህ የሚጠላው ነገር የባልና ሚስትም ፍቺ ነው። ግን አንዳንድ ጊዜ ችግሮች መፍትሄ የማያገኙ ከሆነ ችግሮች ወዳል አስፈላጊ ነገር የሚሄዱ ከሆነ ያ የተጠላው ፍቺ የተፈቀደ ይሆናል። ምንም ያህል አላህ ቢጠላውም ነገር ግን የመጨረሻ መፍትሄ ሆኖ ከተገኘ፣ ኦኬ ያኔ ምንድነው የሚሆነው? ወባህ ነው የሚሆነው። አንድ ሰው ፍቺ ቢፈጽም ኃጢአት አይሆንበትም እና እንደዛ ብለን እናምናለን። ሞር እዛ ላይ የአንተ ጥያቄ ደግሞ ምንድነው አሊ ሙሐመድ? ያው እኔ ያልገባኝ ነገር ባሏ እየመታት ነበር፣ እና ሀዲሱ የሚናገረው እየመታት ነው፣ እና እየመታኝ ነው ባሌ ብላ ረሱላችን ስትቀስ ከዛ ረሱላችን ደግሞ ባሏ እንዲፈታት ነው ያዘዘው፣ ንብረቷን ወስዶ እንዲፈታት ነበር ያዘዘው። እና አልገባኝም። እንዴት ነው ትልቁ ላይ ፋሩቁን አድርጉና የተወሰነ እንትን እናደርጋለን። እሺ፣ አንድ ጊዜ ይኸውና፣ ፍቺ ይፈቀዳል ነው በስልምናችን። ግን ከፍለፊት መታየው ሀዲስ ላይ ቁጥሩን አንዴ ንገራቸው ለምን አዘዙ ነው እንደ ያሊ ሙሐመድ ሁለት ሺህ አስራ ስምንት ላይ እንደዚህ ይላል። ሁለት ሺህ አስራ ስምንት ላይ ዘ መሴንጀር ኦፍ አላህ ሰይድ ዘ ሞስት ሄይትድ ኦፍ ፐርሚሲብል ቲንግ ቱ አላህ ኢዝ ዲቮርስ ይላል። ዘ ሞስት ሄይትድ የሆነ ነገር በጣም የሚጠላ ነገር፣ በእስልምና አላህ አዘንድ የሚጠላው ነገር ምንድን ነው ይላል? ዲቮርስ ነው ይላል። አት ዘ ሴም ታይም ደግሞ ፐርሚሲብል ነው፣ የመጨረሻ መፍትሄ ሆኖ ከተገኘ ፐርሚሲብል ነው የሚል ነገር ያስቀምጣል። ቁርአንም በጣም ብዙ ቦታ ይናገራል። ሚስትን ከመሰረቱ አንድ ሰው ፍቺ ቢት ሲጠይቅ፣ ራሱ ወንድ ሆኖ ቁርአን ይናገራል። ወንድ ሆኖ ፍቺን በሚጠይቅበት ጊዜ ራሱ የሚጠይቅ ከሆነ ያን የሰጣትን ንብረት ምን ያደርጋል? አይወስድባትም። ለዛ ምዕራፍ 4 ቁጥር 20 ላይ እንደዚህ ይላል። በሚስት ስፍራ ሚስት ለመለወጥ ብትፈልጉ ይላል። አንድ ሰው ከዚችኛው ሚስቱ ጋር ሳይስማማ ቀርቶ ሌላ ሚስት ማግባት ቢፈልግ ይላል፣ በሚስት ስፍራ ሌላ መለወጥ ቢፈልግ። አንድ ሰው በተለያዩ ችግሮች ኬዞች ኖሮ ሚስቱ መፍታት ፈልጎ ሌላ ማግባት ቢፈልግ ለምትፈታው ብዙን ገንዘብ የሰጣችኋት ስትሆኑ ይላል ምን ለምትፈታው ለምትፈታታችሁ ለዛች ሚስት ብዙ ገንዘብን የሰጣችዋት ከሆነ ከእርሱ ምንም አትውሰዱ ይላል። ከእርሱ አስቀድሞ ለሚስታችሁ ከሰጣችሁ የሰጣችሁ ገንዘብ ሊኖር ይችላል፣ ሀብት፣ ቤት፣ መኪና ሊኖር ይችላልና ያንን መውሰድ የለባችሁ ነው። ፍቺው በባል በኩል የሚመጣ ከሆነ ኦኬ፣ የፍቺ ባለቤት እሱ የፈለገው ፍቺውን የፈለገው እሱ እራሱ ወንዱ ከሆነ ለሚስት የሰጠው ነገር አይቀበልም። ቤትም ሊሆን ይችላል፣ መኪና ሊሆን ይችላል፣ ትቶ ነው የሚሄደው ነው ፍቺ በሷ በኩል የሚመጣ ከሆነ ግን ያ ንብረት የእሱ ከሆነ ንብረቱን ይወስዳል፣ የእሷን ደግሞ ለእሷ ነው የሚተወው። አይተሃል? ፍቺ ከጠየቀ ምንም ሳይወስድባት። ነገር ግን ፍቺ በእሷ በኩል የሚመጣ ከሆነ ንብረት ካላቸው፣ እሷ ንብረት ካላት ንብረቷን ትወስዳለች፣ እሱ ንብረት ካለው አስቀድሞ ያንን ንብረት እሱ ይወስዳል ነው። የራሱ የሆነውን ይወስዳል፣ የእሷ የሆነውን ደግሞ ይተውላታል። እንደዛ ነው ምናምነው። ግልጽ ነው ግን፣ እኔ አሁን እዚህ ጋር እዚህ ሐዲስ ላይ ምን መሰለህ ያው ሴቷ ነች እንት ተበዳ፣ ምክንያቱም እሱ የመታት ነው። እና ባሊ የመታኝ ነው ብላ ነው ረሱላችን ጋር የከሰሰች ነውና ረሱላችን በዛ ላይ ያዝዘው ወንዱ እንዲፈታት ነው። ወንዱ ወስዶ ወንዱ እንዲፈታት ነው ያዘዘው። እና እንዲት ነው ተበዳዩ እሱ። አሁና ለብይ ይባላል። ለምሳሌ አንዳንድ ጊዜ ሴቷን በእስልምናችን የፍቺ ጥያቄ ማቅረብ ትችላለች። ይሄም በኪታብ ልኩሉ ላይ ተቀምጧል። እንደውም አንተ ያመጣኸው ቅድም እሱ ሲያሳልፈው ከፍቶ ነበር እና የፍቺ ጥያቄው በእሷ በኩል የሚመጣ ከሆነ እሷ ሳትበደል ነው ፍቺው የሚከናወነው። ማለትም ፍቺን የምር ፈልጋ ከሆነ ወደ ነቢዩ የመጣችው፣ በተለያዩ ኬዞች፣ ሌሎች አዲሶች አሉ እኛ እና መቼም አትገደልም። መሞት የለባትም። ፍቺ የመጨረሻ አማራጭ የሆንና እንዲፋቱ ይደረጋል። በዚህም ደግሞ ፍትሐዊ በሆነ መንገድ በአሉም ሳይጎዳ የባል ንብረት በዳይ እሱ ነውና የባል ንብረት ይዘረፋል ማለት አይደለም። አንዳንድ ጊዜ ጥፋተኛው እሱ ከሆነ የሆነ ነገር ስላጠፋ ብቻ ሐቁ ንብረቱ ምናምን ይዘረፋል ማለት አይደለም ወይ ደግሞ ለእሷ ኮምፕሊት ይሰጣል ማለት አይሰጣትም። የእሷ ያልሆነ ነገር ኢቨን እሱ በዳይ እንኳን ቢሆን የእሱ የሆነ ነገር የእሱን ይዛል፣ የእሷ የሆነችውን ነገር ደግሞ ያንን ንብረቷን ትይዝና ትቀመጣለች። አይታል ስለበደለ ንብረቱን እንዳለተዘርፍበት አለሽ ማለት አይደለም። ግማሽ ግማሽ ይወስዳሉ። በዛ መንገድ ፍትሐዊ በሆነ መንገድ በኩል ነገር በኩል ሲመጣ የሰጣትን ንብረት የመቀበል መብት የለውም ነው የሚወጣው። እና ይመስላል በቀረው እዛው ፋይል ላይ ከፈትልኝና ታች ላሉት ክርስቲያኖችም ለምን ይፋታሉ ምናምን ለሚለው ለምንድን ነው የማይፋቱት? ነው አኮርዲንግ ቱ ዩር ኦን ቡክስ ምናው ሴት ልጅ ማትመቻችሁ ከሆነ ፍትዋት እኮ ነው ያለው። እንግዲህ ክርስቲያን ወንድሞቼም ትንሽ ማስተዋሉ ያላችሁ ሙስሊሞችም እንድትታዘቡ የፈለግኩት ነገር ምንድን ነው ልጁ ጠያቂ ምንድን ነው ሙስሊም ነው እየጠየቀ ያለው ደግሞ ምንድን ነው ተደብድባ መታ ባሏ ደብድቧት መታ፣ እንዴት ነው ንብረቷን ነጥቀ ፍታት ብሎ የሚለው ደጋግሞ ነው የጠየቀው እና እሱ ግን ሊመልስለት አልቻለም። ፍቺ በእስልምና ይፈቀዳል፣ እንዴት አብረው ይኖራሉ ካልተስማሙ ምናምን ምናምን ነገር ነው እየተጠቀመ የነበረው እና ልክ እሱን ሲጨርስ ደግሞ ወዴት ሄደ? የራሱን ሐሳብ አውርቶ ሲጨርስ ማለት ነው ቀጥታ ጠያቂው ሙስሊም ነው፣ እንግዲህ እያያችሁት ነው። ሲጀምርም ሰላም አለይኩም ምናምን ነገር ብሎ ነው የጀመረው። ዘሎ ምን ውስጥ ገባ? መጽሐፍ ቅዱስ ውስጥ። እንግዲህ እያየን እንዳለ እስልምና ወይም ቁርአን መጽሐፍ ቅዱስን ካልተደገፈ መቆም የማይችል እምነት እስልምናም ከመጽሐፍ ቅዱስ ኮርጆ ነው የቆመው የምንለው እኮ በዚህ ምክንያት ነው። መጽሐፍ ቅዱስን ካልተደገፈ መጽሐፍ ቅዱስ ላይ መልስ ካልሰጠ ከቁርአን ሲጠየቁ ከመጽሐፍ ቅዱስ ነው ምላሽ የሚሰጡት። ከሀዲስ ሲጠየቁ ከመጽሐፍ ቅዱስ ነው መጣው ምላሽ የሚሰጡት። እና ለምን አታብራራለት? ለምን አትመልስለት? መጀመሪያ እኮ መመለስ እኮ ነው የተጠየቀው መመለስ እኮ ነው። አልነካከውም፣ እንደውም ሐዲሱን አልነካከውም። ሐዲሱ ምንድነው እያለ ያለ ተደብድባ ባሏ ደብደባው መታ ንብረቷን ንጣቀና ፍታት ነው የሚለው ይሄ ስለ ፍቺ የሚያወራ ነገር ሳይሆን ተነጥቃ እንድትፈታ ነው እንጂ ፍቺ በእስልምና ይፈቀዳል አይፈቀድም የሚል ጥያቄን አይደለም ያነሳው። ምን ሆነክ ነው? ኡስታዝ ሳላ አሰላም ዐለይኩም ወረሕመቱላሂ ተዓላ ወበረካቱህ እንዴት ናችሁ? ሰላም ናቸው። ይህንን ቪዲዮ ብዙዎቻችሁ ላይመቻችሁ ይችላሉ። ግን ደግሞ ማዳመጥ መስማት መልመድ አለብን። የመቀበልና ያለመቀበል መብታችንም የተጠበቀ ነው። አላ ስብን ደግሞ የሚወደው የሚመራው ማንኛውም ንግግር ሰምቶ በጣም መልካም የሆኑት ነጥቦች ላይ የሚያተኩር ሰውን ነው። በቅርብ ከወንድሞችና ከእቶች ጋር ተሰባስበን እያለን በሆነ ፕሮግራም አብዱጄ ይሄ የሙዚቃ ነገር እንዴት ነው ምናምን የሚል ርዕስ ተነሳል። ጉዳዩ ላይ ትንሽ በደንብ ሰፋ ለማድረግ በሚል ኔ የምንደረግኩኝ ወደፊት ለፊት ራቅብ እየመጀመር ፈለግኩኝ። ከዛ ምናልኳቸው አንድ ጥያቄ ልጠየቃችሁ ብዬ አላህ ስብሐነ ወተዓላ ሙዚቃ ይሰማል አይሰማም? አልኳቸው። ከዛ እንዴ አንተ ደሞ ምንድነው፣ አረበና ተራታው ምናምን በቃ ይሁን ተደባበሩ በጣም በቃ። አሃ ጥያቄ ነው የጠየቋችሁ ወይ አይሰማም ወይ ይሰማል። እነሱም እንዴ ስማ ምናምን ይሰማል ማለት እንዴት ማለት ነው፣ ግን ይሰማል ሲባል ምናምን። ወይ ይሰማል በሉ ወይ አይሰማም በሉ። አይሰማም ካሉ ወሁወ ሰሚዑል በሲር ከሚለው ቁርአን ጋር ስለሚጋጩ ከእስልምና ይወጣል። እዝሉ ይሰማል ከማለት አማራጭ አልነበራቸውም። ግን ይሰማል ስንል ስንልኮ እኛ ለምሳሌ ሰምተን እንትንላለን ምናምን እርሱ ሪስፖንስ ወይ ሪአክት ይባላል። ለሰማኸው ዘፈን የምትሰጠው ምላሽ ነው። የሚያሳዝን ከሆነ ታዝናለ፣ ታለቅሳለ፣ የሚያስጨፍር ከሆነ ትጨፍራለ፣ የሚያስደስት ከሆነ ትደሰታለ፣ የሚያስተክዝ ከሆነ ትተክዛለ ይሄ የኛ ሪስፖንስ ነው እንደ መስማት ነው እየጠየቀው ያለው እንትላቸው ሱማይ ሰማላለ ከዛ ነገሩን ከልባቸው በደንብ እንዲጠራላቸው ምን አልኳቸው እንዴ እኔም እላችሁ አላህ ሱብሓነሁ ወተዓላ ከዚህ በላይ ወልደ ሐል ተወልደ ሐል ተሰቀለ ሐል ሞተ ሐል አንተና እየሱ እኩልናችሁ የሚለው ንግግር በየቀጽበቱ እየሰማው አይደለም እንዴ አልኳቸው አዎ መቼም ሁለት አይነት ስልምና አለ አይደል አንደኛው የቁርአን ስልምና ሁለተኛ ደግሞ መሻይኾች የፈጠሩት ስልምና የቁርአኑ ስልምና ላይ አላህ ወለደ ተወለደ የሚል ነው የሚቀፈው የሚያስጨንቀው ሚረብሸው ለሰሚው። ሰማያትም ምድርም ተራራዎች የሚጨንቃቸው አላህ ወልደዋል ተወልደዋል ሲባል ነው። የመሻኮች እስልምና ደግሞ በጣም የሚቀፈው ሚያስጠላው ነቢ ዓለይ ሰላም ተወለዱ መውሊድና እናክብር። ሙዚቃ በክላሲካል ከሆነ ሀራም ነው። ሙዚቃ በክላሲካል ከሆነ በጣም ሚያስጨንቃል፣ ይረብሻል። ይሄን ነው የሚረብሻቸው። ሁለቱም የተለያዩ ናቸው። አላህ ሱብሃነሁ ወተዓላ በቁርኣኑ ምን አለን? ልዩንዚራ አለዚና ቃሉ እተኸዘ ላሁ ወለዳ ቁርኣን የተወረደበት እነዚያ አላህ ልጅ ይዘዋል ያሉትን ሊያስጠነቅቅ ነው። ተዋድ ትበሉ ለማለት ማ ለሁም ቢሂ ምን ዕልም ወላ ሊአባይህም ለእነሱም ሆነ ለአባቶቻቸው ለቀደምቶቻቸው አላህ ልጅ ለመያዙ ምንም ማስረጃ የላቸውም። አሁን ንግግር ስሙ። ከቡረት ከሊመተን ተኽሩጁ ምን አፍዋሂም ከአፎቻቸው የምትወጣዋ ቃል ምንኛ አስቀያሚ የከፋች ናት አለ አላህ ትኩረት የሚያረገው የምትናገረው ነገር በክላሲካል ነው ያለ ክላሲካል ነው፣ በጽሁፍ ነው፣ በቅጥምጥም በሰእል ነው፣ በቅርጻ ቅርጽ አይደለም። የትኛውም ሜሴጅ ይህን የምታስተላልፍበት መንገድ እንደፈለገ ይሁን፣ ሜሴጁ የከፋ ነው፣ አስቀያሚ ነው አይደለም? ለሰሚው የሚቀፍ ነው አይደለም? ነው የሚያየው ይقولون الا كذبا ደግሞም እኮ ማስረጃ ሲኖራቸው ቀጥፈው ነው እያወሩ ያሉት ይላል። አንድ ስለ አላህ፣ ሁለተኛ ለማስረጃ፣ ሶስተኛ ቀጥፈው መሆኑ ነው አላህ ዘንድ ከቡረት ከሊመተን ተخرج من افواهه አፎቻቸው የምትወጣው ቃል ምንኛ ይከፋች ናት ምንኛ ያስቀያሚ ናት፣ ያለው እንጂ ማንም ሰው ሀሳቡን፣ እምነቱን፣ አመለካከቱን ወደ ውጭ ከመበተኑ በፊት ይችን ማስጠንቀቂያ ይነግሮታል። ላ ዩሒቡ ላሁል ጀህረ ቢሱኢ ሚነል ቀውል አላህ ስብሐነ ወተዓላ በውስጥ የተጸነሰውን ሀሳብ ወደ ውጭ ግልጽ ማድረግ በየትኛውም መንገድ ቀውል ማለት ሀሳባችንን ለሰዎች የምናስተላልፍበት ጽሑፍም ኦዲዮም ቪዲዮም ስዕልም ቅርፃቅፅም በክላሲካልም ያለክላሲካልም ክላሲካልም በምልክትም በምን መጥፎ የሆነ ሜሴጅ ያዘለ ከሆነ ግልጽ ልታደርጉት ከውስጣችሁ አይወድም። ኦኬ፣ ሰውየው በመጥፎ እሳቤም በጥሩ እሳቤም ያለ ምንም ንያም ውስጡ ላይ የነበረው ሐሳብ አወጣ በተለያዩ መንገዶች ለሰዎች አጋራችሁ፣ ከፈለገ በጽሁፍ ከፈለገ በኦዲዮ በፈለገ በቪዲዮ ከፈለገ በስዕል ከፈለገ በቅርፃቅር ከፈለገ በክላሲካል ከፈለገ በዜማ ከፈለገ ያለ ክላሲካል አጋራቸው የዛን የአላህ አይሰማም ማለት ይሰማል አይደል አላህ የሚመዝነው መልካም ነገር ከተናገረ ይመነደዋል መጥፎ ቃል ከተናገረ እጁን ይሰጠዋል ኢለህ የስዓዱ ልከሊሙ ጠይቡ ወደ አላህ ስብሃነሁ ወተዓላ መልካም መልካም ቃላቶች ይወጣሉ ይያዛሉ ቫሉ ይደረጋሉ ወልዓመሉ ሷሊሕ የርፈዑህ ይሄ መልካም ንግግር መልካም ስራ ቢታከልበት ደግሞ በደንብ ዋጋውን ከፍ ያደርግልሃል አለ ሁሉ ሙዚቀኛ ሲሞዝቅ አላህ ይሰማዋል። ሁሉም ወንጀል የሚሰራ ሰው ሲሰራ እያየዋል። ከሙዚቃው በላይ አላህ ወልድሃል ተወልደሃል እያለ እየሰማ ነው እያየ ነው። ነቢይ መሐመድ ዓለይ ሰላቱ ሰላም እንዳሉት እንደ አላህ ኮቻ የለም ልጃለው ይሉታል። እሱ ነገር ባላ እያለፈ አፍያ ያደርጋቸዋል፣ ሲሳዩም ይሰጣቸዋል። ማን ረቡል ዓለሚን እሚያሳዝ ነው እ ከአላህ በላይ ሽርክን እናወግዛለን። ከአላህ በላይ እስልምናን እናቃለን። ቆል ከአላህ በላይ ለእስልምና እንቆራቆራለን። ተቸገረ። ቁል አቱዐሊሙነ አላህ ቢዲንኩም እንዴ! ተረጋጉ እንጂ በዲናችሁ አላህን ልታስተዋውቁት፣ ልታስተምሩት፣ ልትነግሩት ነው እንዴ? ስለእስልምና ምን ሐራም መሆን እንዳለበት፣ ምን ሐላል መሆን እንዳለበት አላህን ልትነግሩት ነው እንዴ? አረጋጉት እንጂ አላህ ስለዚህ አላህ ሱብሐነሁ ወተዓላ ጆሮ ሰጥተው ይሄን ይሄን እንዳሰማበት አላለም ለበበል አይን ሰጥቶ ይህን እንዳታይበት አላለም። አቅል ሰጥቶ ይሄን ነገር እንዳታስብበት አላለም። እንደውም አላህ ሰዎችን የወቀሳቸው አይኖች ሰጥቻቸው ነበር አያዩበትም እንጂ፣ ጆሮዎችም ሰጥቻቸው ነበር አይሰሙበትም እንጂ፣ አቅልም ሰጥቻቸው ነበር አይገነዘቡበትም እንጂ፣ እነርሱ እንደ እንስሳ ናቸው አለ። የጀሃነም ሰዎችም ትልቁ የመከራቸው መንስኤ አይሰሙም ነበር፣ አያዩም ነበር፣ አያስተነትኑም ነበር። አላህ ራሱ የምትሰሙበት ጀሮ የምታዩበት አይን የምታስተነትኑበት አቅል ሰጥቻችኋለሁ፣ ግን አታመሰግኑም ብሎ ስለ አይን ስለ ጆሮ ስለ አቅል ዋጋ ንዕማ እየነገረን ጭራሽ እንዳትሰሙ እንዴት ይለናል? አይሆንም። አላህ ካንተ መልካም ነገር ሰምቶ እንደሚመነዳህ መጥፎ ነገር ሰምቶ እንደሚቀጣህ በእኛ ላይ ምን ጣለብን? ምንድነው ግዴታ ያደረገብን? ሐሳቡ ወደ ማህበረሰብ የሚያካፍልን ሰው መጥፎ ሜሴጅ ያዘለን እሳቢህም ወደ ማህበረሰቡን ግልጽ እንዳታርግ ብሎ ከልክሎታል። ካወጣው በኋላ ደግሞ እኛ ምን አለ ፈበሽር ዒባዲ ለዚነ የስተሚዑን አልቀውለ፣ እነዛ የትኛውንም ንግግር የሚሰሙ የትኛውንም ሜሴጅ የሚያዩ የሚታዘቡ የሚገነዘቡ የሚያነቡ የሚያዳምጡ ግን ፈየተቢዑነ አሕሰነሁ፣ መልካም መልካሙን ላይ ብቻ ትኩረት የሚያደርጉ መልካም መልካሙን የሚከተሉት እነሱን አብስርልኝ። ኡላኢከ ለዚነ ሀዳሁሙ ላህ፣ እነሱም ናቸው አላህ ወደ ቀጥተኛው መንገድ የመራቸው እነሱም ናቸው የአእምሮ ባለቤቶች ይለናል አላህ ሱብሓነሁ ወተዓላ ለምን ሰማህበት ለምን አየህበት ለምን አሰብክበት ብሎ አይደለም የሚጠይቀው ሰምተህ ለምን ጥሩ አልመረጥክበትም አይተህ ለምን ጥሩ አልመረጥክበትም አስተንትነህ ለምን ትክክለኛውን አልመረጥክበትም ብሎ ነው ፕሊስ ቁርአኑን በደንብ እንከተለው ያበራልናል ይመራናል ካለንበት የኺላፍ